የታላቁ አባት የዋርካው መሳፍንት ተስፎ ልጅ የሆነው አርበኛ ጌትነት መሳፍንት ክቡር መስዋዕትነትን ተቀብሏል። የብልጽግናው አገዛዝ በቅጥረኛ ገዳዮች በኩል የታላቁና አርበኛ ልጅ መግደሉ ከፍተኛ ቁጣን ቀስቅሷል። በአምረፋኖ ትግል ታሪክ ውስጥ ከጸረ ህወሀት ትግል ጀምሮ ስማቸው ከነ አርበኛ ጎቤ መልኬ ጎን የሚጠቀሰው ታላቁ አባት አርበኛ መሳፍንት ተስፎ ወይም አባ ደፈን ከነመላ ቤተሰባቸው ለአማራ ሕዝብ ህል እና በዱር በገደሉ እየተዋደቁ ሆኖ ይታወቃል። አርበኛው በዜሎና ትግል ሁለተኛ ልጃቸውን በገዛዙ ቅጥረኛ ገዳዮች ተነጥቀዋል። መረጃውን በዝርዝር ይዘነዋል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠናም በላይ ዘለቀ እዝ በአርበኛ ባድ ፈልጅ በሆነው በአርበኛ ጌትነት መስዋዕትነት ስለተሰማው ሀዘን መግለጫ ሰጥቷል። መግለጫውንም በዝርዝር የምናጋራችሁ ይሆናል። አማራነትን እንደ ወንጀል በቆጠረው የብልጽግና ገዛዝ ተይዘው ከዓመት በላይ በእስር ላይ የነበሩ የግፍ እስረኞች ከ13 ዓመት እስከ 23 ዓመት ጽኑ እስራት ተፈረደባቸው። የስርዓቱ አሻንጉሊት በመባል የሚታወቁት ፍርድ ቤቶች እስረኞቹን ተደጋጋሚ ሆነም ፍትህ አልባ ቀጠሮ በመስጠት ከዓመት በላይ ካመላለሷቸው በኋላ ነው እየፈረዱባቸው። መረጃውን በዝርዝር አጠናቅረን ይዘነዋል ሰላም ጥና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናረፍናችሁ እንደምንዋላችሁ የዛሬ ህዳር 1 2018 ዓ ም ዕለታዊ መረጃዎችን ይዘን ቀርብናል ያለፉት ቀናትን ዕለታዊ መረጃዎቻችን በኔትወርክ ምክንያት ተቋርጠው ነበረ ከዚህ ቀደም እንደገለጽንላችሁ የምረ ሚዲያ ጋዜጠኞች መሬት ላይ ከፋኖች ጋር በመሆን ከቦታ ቦታ በመንቀሳቀስ መረጃዎችን ወደ እናንተ እያደርሳሉ በዚህም የኔትወርክና የመብራት መቆ ማቆራረጥ ይገጥማቸዋል። በዚህም የመደበኛ መረጃ ስርጭታችን አንዳንዴ መስተጓጎል ይገጥመናል። በዚህም ከወዲሁ ይቅርታ እየጠየቀን ወደ ዛሬው መረጃችን እናልፋለን። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ታላቁ አባት አርበኛ አርበኛ መሳፍንት ተስፉ ወይንም በቅጽል ስሙ አባድፈን ሁለተኛ ልጃቸው ክቡር መስዋዕትነትን ተቀብሏል። ከዚህ ቀደም አንድ ልጃቸው በሕሊና ትግሉ ክቡር መስዋዕትነትን የተቀበለ ሲሆን ዛሬ ደግሞ ሁለተኛ ልጃቸው ስለ አማራ ሕዝብ ነጻ መውጣት ሲል ክቡር መስዋዕትነትን ከፍሏል። የብልጽግን ናው አገዛዝ በቅጥረኛ ገዳዮች በኩል የታላቁን አርበኛ ልጅ መግደሉ ከፍተኛ ቁጣን ቀስቅሷል። በአማራ ፋኖ ትግል ታሪክ ውስጥ ከጸረ ህወሓት ትግል ጀምሮ ስማቸው ከነ አርበኛ ጎቤ መልክ ጎን የሚጠቀሰው ታላቁ አርበኛ አርበኛ መሳፍንት ተስፎ ወይንም በቅጽል ስማቸው አባድፈን ከነ መላ ቤተሰባቸው ለአማራ ህልውና በዱር በገደሉ እየተዋደቁ ይገኛሉ። አርበኛው በዚህ ህልውና ትግል ብቻ ሁለተኛ ልጃቸውን በአገዛዙ ገዳዮች መነጠቃቸው ነው እየታወቀ የዋርኮ አባት አርበኛ መሳፍንት ተስፎ ልጅ የሆነው አርበኛ ጌትነት መሳፍንት የብልጽግና አገዛዝ በቅጥረኝነት ባሰማራቸው ዘራፊ ወንበዴዎች ሕይወቱ ያለፈው በቆላ ወገራ ጅሬ ጃኑር አካባቢ ሕዝብን ባስመረሩ ዘራፊዎች ላይ ሕግ የማስከበር ዘመቻም ከተወሰደ በኋላ ከዘመቻው የተረፉ ዘራፊዎች ከአገዛዙ በወሰዱ ተልዕኮ ባልተጠበቀ ሁኔታ ባሳቻ ስፍራ በተተኮሰበት ጥይት ሕይወቱ ማለፎ ታውቋል። አርበኛ ጌትነት እድሜው ለትግል ከደረሰ ጀምሮ ከአባቱ አርበኛ መሳፍንት ጋር በመሆን አያሌ ጀብዶችን የፈጸመ ሶስተኛ ዓመቱን ባስቆጠረ ያሉና ትግል ደግሞ የክፍለ ጦር አመራር በመሆን የአገዛዙን ጦር መውጫ መግቢያ ያሳጣ የአባቱ ልጅ መሆኑን በትግሎ ተመስክሯል። ሕዝብን ያስመራሩ ዘራፊዎች ላይ ሕግ ማስከበር ዘመቻ በየጊዜው የሚወሰድ ቢሆንም ከዚህ ሕግ የማስከበር ዘመቻ የተረፉ ወደ ከተማ ተንቀሳቅሰው ከሰሜን ምዕራብ እዝ ዋና አዛዡ ሌተናል ጀነራል ብርሃኑ በቀለና ና የመረጃ ኃላፊዎች ጋር ተገናኝተው ተልኮ የወሰዱ ዘራፊዎች ዳግም ወደ አካባቢው በመመለስ በፋኖ ነጻ ቀጠና ሰርጎ በመግባት ባልተገመተ ሁኔታ በድብቅ በተኮሱ ጥይት እንደተሰዋ ነው የተነገረው። በቅጽበታዊ ምላሽ ሁለት ቅጥረኞችን በወደቀበት ስፍራ መጥቶ የጣሉ አርበኛ ጌትነት የቅጥረኞቹ ማንነት የታወቀውን በዚህ መንገድ ነው ምንጮች አስረድተዋል። አክለውን በአካባቢው ምንም አይነት የእርስ በርስ ግጭት እንደሌለ የአካባቢው መረጃ ምንጮች ጨምረው ገልጸዋል። አርበኛ ጌትነት ባልተገመተ ሁኔታ በድንገት ከተመታበት ቦታ ከዚህ ቀደም አንድ ረጅመንት የሚገመት የብልጽግና ጥምር ጦር የተደመሰሰበት ቦታ መሆኑን ያስታወሱት የትግል አጋሮቹም አገዛዙ በተደጋጋሚ ሞክሮ ያልተሳካለት በቅጥረኞቹና ዘራፊዎች በኩል አስርገው በማስገባ ተሳክቶለታል። ይህ ሁሉም የፋኖ ኃይል ትምህርት ሊሆነው ይገባል ብለዋል። ሰርጎ ገቦችን፣ ቅጥረኛ ባንዳዎችን፣ ዘራፊና ቀማኛዎችን በሕዝብ ጥቆማ ቀድሞ በመለየት ሕግ የማስከበር ስራን በፍጥነት ማከናወን ከሕግ የማስከበር ዘመቻ የሚያመልጡ ካሉ ወደ አገዛዙ በመኮብለል ተልኮ ተቀብለው የሚመለሱ በመሆኑ ዳግም ነፃ ቀጠናዎችን እንዳይረግጡ የክትትል ፍተሻ ስራ የሚሰራባቸው ኬላዎችን ማጠናከር እንደሚገባም ተጠቁሟል። የሰማዕቱ አርበኛ ጌትነት አባት የሆኑት ታላቅ አርበኛ መጻፍን ተስፎ አባድፈን ከትናንት እስከዛሬ ልጆቻቸውን የቅርብ ዘመዶቻቸውን ለአማራ ህዝብ ህልና መረጋገጥ ሲሉ መራር ዋጋ እየከፈሉ ዛሬም በትግል ሜዳው ላይ ያሉ የዕድሜ ዘመን የጽናት ታጋይ ስለመሆናቸው ብዙዎች ምስክርነታቸውን ይሰጣሉ። በተያያዘ መረጃም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠናም የሐዘን መግለጫ አውጥቷል። አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ሕያው የኪዳን ብራና ነው። ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ የተላለፈ የሐዘን መግለጫ ከጥንት ታሪካችን ከዛሬ ተግባራችን ከራስ በላይ ለሀገር ከራስ በላይ ለህዝብ በማስቀደም በላብ ተጠምቀን ደማችን አፍሰን አጥንታችንን ከስክሰን አንጡራ ንብረት አባክነን በድልና በክብር ሀገር ጸንቶ እንደቆየና ዛሬም የህዝባችን ማንነታዊ ህልውና ጣስ ቀጣይ አርበኝነታችን መሆኑን እንገነዘባለን። ጥቅምት ዘጠኝ ቀን 2018 ዓም በሰሜን ጎንደር ዞን ዳባት ወረዳ አጅሬ አካባቢ ላይ የጥላት ነጃ ዙር ተልእኮ ሳያነግቡ እንዳልቀረ በተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አምባራስ ክፍለ ጦር አዛዥ እና የራሳ ሞራ ወብነት ሶስተኛ ኮር አስተዳደር ኃላፊ የሆነው ጀግኖ አርበኛ ጌትነት በሳፍንት እጽዋትነትን ከፍሏል። ከአስር ዓመቱ በላይ ከወላጅ አባቱ ካይበገሬው ከአርበኛ መሳፍንት ተስፉ ጋር በመሰለፍ የለጋነት እድሜውን ሁሉ በአርበኝነት በላቀ ወታደራዊ ብቃት፣ በተሻለ ፖለቲካዊ ንቃት ፍዳ የገጠመውን የአማራ ህዝብ ለመታደግ ባያሌ ጦር ግንባሮችን በድል የቋጨው አርበኛ ጌትነት መሳፍን የተለያዩ ተጋድሎዎች አምስት ጊዜ ቆስሎ የነበረ ቢሆንም ከቁስሉ ሳያገግም ፍልሚያ ተመልሶ እየተሰለፈ ሲሻው በክላስ ሲያሻው በብሬን ጥላትን እየገረፈ ድል ሲነሳ ኖሯል። ወላጅ አባቱ አርበኛ መሳፍንት ተስፉ፣ አጎቱ መከተ ተስፉን፣ ወንድሞቹ ሻምበል መሳፍንት ገብሬ መሳፍንትን ጨምሮ ከ30 በላይ ቤተሰቦቹ በነቂስ በተሰለፉበት የአስርተ ዓመታት የአማራ ትግል የጨለማ ዘመን ጽልመት አለን ለአማራ ብለው የተስፋ ጮራ ከፈነጠቁ ጀግና አርበኞች መካከል በለጋ እድሜው የተሰለፉ ብላቴናዎች ጌትነት መሳፍንትና ሻምበል መሳፍንት እንደነበሩ አገር ያወቀው ፀሐይ የሞቀው ሀቅ ነው። አርበኛ ጌትነት መሳፈን ተስፉ በድንገተኛ አጋጣሚ የሕይወት መስዋዕትነትን እስከከፈለበት ዕለት ድረስ ደከመኝ ሰለቸኝ ሳይል በቀናነትና በጀግንነት የተሰጠውን ህዝባዊ ተልእኮ ሁሎ ሲፈጽም ቆይቷል። በዚህ ቀደም በርካታ ቤተዘመድ በትግል መስዋዕትነት ያጠበ ምንጊዜም ወደር የለሽ ጀግና አርበኛ መሳፍንት ተስፉ የአብራኩ ክፋ እየሆኑትን ልጆቹን አርበኛ ገብሬ መሳፍንትንና አርበኛ ጌትነት መሳፍንትን በማጣቱ እንዲሁም የእዛችን ጠንካራ አርበኛ ጌትነት መሳፍንት መስዋዕትነት የተሰማንን ልባዊ ሐዘን እየገለጽን አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ህያው የኪዳን ብራና ነውና የአርበኛ ጌትነት መሳፍንት ተስፉንና የሌሎች እልፍ ጀግና አርበኞቻችንን አለማገ ብ ለማድረስ ከመቼውም ጊዜ በላይ በብስለትና በቁርጠኝነት እንታገላለን። የምዕራፋና ብሔራዊ ኃይል ሰሜን አማራ ቀጠናም በላይ ዘለቃዝም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍም። አማራነትን እንደ ወንጀል በቆጠረው የብልጽግና አገዛዝ ተይዘው ከአመት በላይ በእስር ላይ የነበሩ የግፍ እስረኞች ከ13 ዓመት ከ6 ወር እስከ 23 ዓመት ጽኑ እስራት ተፈረደባቸው። የስርዓቱ አሻንጉሊት በመባል የሚታወቁት ፍርድ ቤቶች እስረኞችን ተደጋጋሚ የሆነ ፍትሕ አልባ ቀጠሮ በመስጠት ከአመት በላይ ካመላለሷቸው በኋላ ነው ጥቅምት 25 2018 ዓ ም በዋለው ችሎት ብይኑን ያስተላለፉባቸው። በምስራቅ ወለጋ ዞን አንገር ጉቴ ከተማና በሌሎች የግዳ አያና ወረዳ እንዲሁም የሆሮ ጉድሮ ወለጋ አካባቢዎች በአማራነታቸው ምክንያት ለእስር ተዳርገው ነቀምት በሚገኘው የዞኑ ከፍተኛ ፍርድ ቤት ክስ ተመስርቶባቸው ለአመታት ሲከራከሩ የቆዩት ተከሳሾች እያንዳንዳቸው ከ13 ዓመት ከ6 ወር እስከ 23 ዓመት የሚደርስ ጽኑ ስርዓት እንደተፈረደባቸው ታውቋል። ከፍርደኞች መካከል የተወሰኑት በምርመራ ወቅት በተፈጸመባቸው ድብደባ የተነሳም ለከባድ አካል ጉዳት መጋለጣቸውን ጣቢያችን መረብ ሚዲያም ባደረገው ማጣራት ለማረጋገጥ ችሏል። በዞኑ ከፍተኛ ፍርድ ቤት ጥቅምት 25/2018 ዓ.ም በዋለው ችሎት በሙሉቀን አንተነህ የክስ መዝገብ ስር ከሚገኙ ሶስት ንዑስ የክስ መዝገቦች መካከል በሰለሞን አሰፋ ክስ መዝገብ ተከሰው በእስር ላይ የሆነው ሲከራከሩ የቆዩት የአማራ ተወላጆች ብይን ተላልፎባቸውም በክስ መዝገቡ ከተከሰሱ 31 የአማራ ተወላጅ ተከሳሾች መካከል 14ቱ ከዓመት በፊት ለእስር ከተዳረጉ በኋላ የዋስትና መብት ተነፍገው በማረሚያ ቤቱ የድብደባ ማአትና አይነት ሲፈጸምባቸው ተገኝተው ቆይቷል። በችሎቱ ከተከሳሾቹ መካከል 17ቱ በሌሉበት የስር ፍርድ የተላለፈባቸው ሲሆን ለስር ከተዳረጉት 14 የአማራ ተወላጆች መካከል ሁለቱ በማረሚያ ቤት እንዳሉ በደረሰባቸው ድብደባ ሕይወታቸው አልፏል። አንዱ ከመያዙ በፊት ከጸጥታ አካላት ጋር በነበረ የተኩስ ልውውጥ ቆስሎም በሕክምና ሲረዳ ቆይቶ ሕይወቱ አልፏል ተብሎ ብይን ሳይተላለፍባቸው ቀርቷል። በተጨማሪም በምርመራ ወቅት በተፈጸመባቸው ቶርች ከባድ ጉዳት ከደረሰባቸው መካከል የሚጠቀሱት ሶስቱ ተከሳሾች በነጻ የተሰናበቱ ሲሆን ችሎቱ በስምንት ተከሳሾች ላይ ከ13 ዓመት ከ6 ወር እስከ 23 ዓመት ጽኑ ስራ ተፈርዶባቸዋል። በዚህም አንደኛ፣ እሸቱ ከበደ 23 ዓመት፣ ሁለተኛ፣ አበባው አድማሱ 23 ዓመት፣ ሶስተኛ፣ ጌታቸው ሸፈራው 23 ዓመት፣ አራተኛ፣ ሰለሞን አሰፋ 22 ዓመት፣ አምስተኛ፣ ጀማል ሲራጅ 14 ዓመት፣ ስድስተኛ፣ አህመድ አያሌው 13 ዓመት ከ6 ወር፣ ሰባተኛ፣ እንድሪስ ሐሰን 13 ዓመት ከ6 ወር፣ ስምንተኛ፣ ስንታየ አዲስ 13 ዓመት ከ6 ወር ጽኑ ስራ ተፈርዶባቸዋል ነው ያሉት፣ መረ ሚዲያ ያነጋገራቸው የግፍ ፍርደኞቹ ቤተሰቦች በችሎቱ የአማራ ተወላጅ እስረኞች ምንም አይነት መከላከያ እንዳያቀርቡ ታግደው ነበር የሚሉት ጣቢያችን ያነጋገራቸው የተሳሪ ቤተሰቦች ከዚህ ቀደም በነበረው የክርክር ሂደት ላይም ፍርድ ቤቱ ያገዛዙ ጠበቃዎች ከኦሮሚያ ልዩ ኃይል ጋር የተመሳጠሩ የሚያቀርቡትን ሐሰተኛ ማስረጃ ብቻ ነው ሲቀበል እየቆየው ብለዋል። በኦሮሚያ ክልል በርካታ የአማራ ተወላጆች አማራነታቸው እንደ ወንጀል ተቆጥሮ በገፍ ታስረው በሚፈጸምባቸው ደብደባ ፍርድ ቤት ሳይቀርቡ ሕይወታቸው ያልፋል። በርካቶች በተለይም የምስራቅ ወለጋ መቀመጫ በሆነችው ነቀምቴ የከተማና የሆሮ ጉዱሩ ወለጋ ዞን መቀመጫ በሆነችው ሻምቡ ከተማ ውስጥ ከዓመት በላይ ታስረው የሚገኙ ሲሆን ከእስረኞቹ መካከል በምርመራ ወቅት በሚፈጸምባቸው ቶርች ጆሯቸው መስማት አይናቸው ማየት እንዳቆመና ከቦታ ቦታ መንቀሳቀስ እንደማይችሉም የመረብ ሚዲያ ምንጮች ገልጸዋል።

ጌታ ሰው ብርጌድ በመካነ ሰላም ዙሪያ ወረዳ ትናንት ጥቅም 30 2018 ዓ ም በወሰደው እርምጃ ታላቅ ድል መጎናጸፉን የእዙ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላካው መረጃ አሳውቋል በዚህም በሰሜን ምስራቅ ቅዝ 81ኛ ኮር 5ኛ ክፍለ ጦር ስር የሚገኙ የአንድ ጋንት አባላት ሙትና ቁስለኛ ሲደረጉ በክፍለጦር ላይ ተጨማሪ የሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ያለው እዙ በህዝብ ግንኙነት መምሪያ በኩል ለጣቢያችን በላካው መረጃ ከፋኖ ጋር የእጅ በእጅ ውጊያ ማድረግ ያልቻለው የጥላት ኃይል በወረዳው ሰጊዋ መግደላ ከተማ የውድ ገበያ እየተገበያዩ በነበሩ ገበያተኞች ላይ የከባድ መሳሪያ ጥቃት በመፈጸም አምስት ንጹሐኖችን ሲገድል በርካቶችን ማቁሰሉ ታውቋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ህዳር 1 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነገም በሌሎች መረጃዎች እስከምነገናኝ ቸርቆዩም